ወይም ኢማንን አያስፈልግም እንደማለት ነው፣ ይላል እዚህ። ሁለቱ በእጅጉ ያስፈልጉናል። አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላሉ። ሶስት አይነት ስራዎች ይሰራል። የመጀመሪያው አንደኛው አላህ ስብሓነሁ ወተዓላ ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው። እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና

ፈላህ ሲባል ላሐውለ ወላ ቁወተ እላ ቢላህ እንላለን ማለታችን ነው። ጥሪውንማ ሰምተናል፣ ግን ወደዚህ ጥሪ ለመምጣት እኛ አቅምም ችሎታም የለንም። አላህ አዘወጀል ሲፈልግ ነው የምንመጣው? በአላህ ላይ መመካት ይፈልጋል። ሲሻው ፈጽማለሁ ብሎም ደግሞ አይ አላህ አልሻልኝ ነው እኮ ነው ለምን ይን ትሰራለህ? አላህ ሽቶብኝ እኮ ነው። እቺ ማልቻለም እቺ ማጭበርበረ እ እቺም ተቀባይነት የላትም እ ላኪን ሐቂቃ ተወኩል አለ አላህ። በምንሰራው መልካም ስራም በአላህ ላይ መመካት ያስፈልጋል። ያ አላህ እኔ ሐውልም ቁዋም መላም ኃይልም የለኝም። አንተ ነህ መላዬ፣ አንተ ነህ ኃይሌ። በኸይር ስራ ላይ አበርታኝ

በአላህ ላይ ስትመካ ደግሞ አላህ ከጻፈው ውጭ ምንም ነገር እንደማያገኝ ያመነ ሰው አይነት ሆነ። አላህ ላይ ተመካ። አያችሁ፣ ባላንሶ ስራ ስንሰራ ከዚህ ስራ ውጭ ምንም ዋጋ እንደሌለን አይነት ነው የምንሰራው። እስከ መጨረሻ ጥረት ይደረጋል ማለት ነው። ግልጽ ነው። ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው። በአላህ ላይ የምንመካው ሁለቱ በጣም ወሳኝ ሀሳቦች ናቸው። ስንሰራም በተወኩል ስም እንዳንዘናጋ፣ ተወኩል ስናደርግ ደግሞ በስራችን እንዳንመካ፣ በአላህ ላይ ብቻ እንድንመካ ያደርገናል። ግልጽ ነው። ይህንን ባላንስ ይፈጥርናል ማለት ነው። ሌላው ሁለተኛው የሰው ልጅ ስራ አላህ ስብሀነው ተዓላ በዱንያ ላይ ስንኖር ዓደተን እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ። ለምሳሌ ከራበን መብላታችን አይቀርም። ከጠማን መጠጣታችን አይቀርም። ፀሐይ ከሆነ መጠላላችን አይቀርም። ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም። እነዚህ ስራዎች አሉ። ይህ በየጊዜው የምንሰራውም ስራ በአላህ ላይ መመካትን ይጠይቃል። አላህ ስብሓነ ወተዓላ ሲጠብቀን እንጂ በዝች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሀያት ውስጥ ነው ያሉት አይደል?

ምሳሌ ልክ እንደ መድኃኒት አይነት ጉዳዮች ደግሞ አሉ። ሁሌም ማንሰራቸው ግን ስንታመም ችግር ላይ ስንሆን የምንወስዳቸው መድኃኒት አይነት ነገሮች አሉ። አይደለም እንዴ? አሁን ሁሌ ምግብ እንመገባለን፣ የግድ ነው። መድኃኒት ግን ሲያመም ብቻ የምንወስደው ነው። እነዚህ ነገሮች ላይስ መድኃኒቱን መውሰድ ከተወኩል ጋር ይጋጫል?

አፍዘል ነው ብለዋል፣ ይሻላል ብለዋል ኢማሙ አህመድ። በሌላ መልኩ ደግሞ ዑለማዎቹ ምን አሉ? አይ አይደለም አሉ የነቢዩ ሰለላሁ ዐለይሂ ወሰለም ሀል የኖሩበት ሁኔታ አፍዘል ሀል ነው አሉ። ከሁሉም ነገር ከሁሉም አይነት በላጩ የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ህክምና አድርገው ያውቃሉና፣ ህክምና ማድረጉ ነው የሚበልጠው

ወደ መክሉቆች ምንም አይነት ፊቱ የማይዞር ሙሉ ለሙሉ ቀልቡ የተቆረጠ ሰው ካልሆነ በስተቀር አሉ። ማን ይደርሳል እዚህ? ወደ መክሉቅ ፊቱ የማይዞር ሙሉ ለሙሉ ቀልቡ የተቆረጠ ሰው ካልሆነ በስተቀር ከመክሉቅ አይሆንም አሉ። እንደ እንዳብዛኛችን ወይም ኦልሞስት ሁሉም ሰው የሚሆነው ተዳዊ ማድረግ ሱናም ነው፣ ነብይ ሰለላሁ ዐለይሂ ወሰለም ያደረጉት ነገር ስለሆነ ማለት ነው።

መብላት፣ መጠጣት፣ መጠለያ ማግኘት እነዚህ ነገሮችም የአላህን መመካት ይፈልጋሉ። ዒባዳም የምናደርጋቸው ዒባዳዎችም የአላህ ስብሓነሁ ወተዓላን እገዛ መጠየቅ ይፈልጋሉ ማለት ነው። ሁለተኛው ርዕሳችን መሐበት አላህ አዘ ወጀል አላህ ስብሓነሁ ወተዓላን መውደድ። አላህ ይስተን የእሱ ውዴታ ልቡ የገባለት ሰው ምንኛ እድለኛ ነው። ቀድ መለከ ኩል ሸይ ሁሉን ነገር ተቆጣጥሯል ማለት ነው። የአላህን ውዴታ በውስጡ ማስቀመጥ የቻለ ዑለማዎቹ መሐበት አላህ ዐዘወጀል የመጨረሻው የአንድ ባሪያ መዳረሻ ደረጃ ነው ይላሉ። አላህን መውደድ የእሱን ፍቅር ማግኘት ሻኛውም እሱ ነው አሉ። የደረጃዎች ሁሉ ሻኛ ቁንጮ ዋናው እሱ ነው አሉ። ማንኛውም ከመሐባ በኋላ ያለ ደረጃ የመሐባ ውጤት ነው አሉ። አላህን የመውደድ ፍሬና ውጤት ነው እንጂ ከመሐባ የሚበልጥ የለም አሉ። አላህ ስብሃነሁ ወተዓላ ሲወድ አንድ ሰው፣ ሌሎቹ ፍሬዎች አብረው ይገኛሉ። አላህን መውደድ ስንል ኡንስ አለው መናፈቅ አለው

እንዳለው ሁሉ ከመሐባ በታች ያለውን ደረጃ ይላሉ። ሙቀዲማ ነው፣ ወደ መሐባ አድራሽ ነው አሉ። የአላህን ፍቅር ማግኛ መዳረሻ መንገድ ነው። ለምሳሌ ተውባ፣ ሰብር፣ ዙህድ፣ ሹክር እነዚህ ነገሮች ሁሉ የአላህን ውዴታ ለማግኘት ደረጃዎች ናቸው።

ይሄ የመጀመሪያው ደረጃ ብለው የሚያስቀምጡት ማለት ነው። ከዛ በኋላ ደረጃው እያደገ እያደገ ወደ አላህ በመቃረብ ዒባዳው እየጨመረ እየጨመረ ሲሄድ ሶብር፣ ሹክር ምናምን የመሳሰሉ ደረጃዎችን ይዘው የሚደርስበት የመጨረሻው መሐበት አላህ አዘወጀል ነው። የአላህን ውዴታ አላህን ማፍቀር አላህ አዘወጀልን መውደድ ነው። የሰው ልጅ በጣም ብዙ አይነት ፍቅር ያሳልፋል በህይወቱ

ለምሳሌ ሚስቶቻችንን ሁላችንም እንወዳለን። ሚስታችንን ከጥንት ጀምሮ አይደለም ምንወዳት ካገኘናት በኋላ ነው ምንወዳት። ግልጽ ነው፣ ጅቢላ አይደለም የሚስት ፍቅር። አላህ ስብሓነ ወተዓላን የምንወደው ግን በተፈጥሮ ነው። ውስጣችን ያለ የሰው ልጅ ልቦና ውስጥ የተተከለና የተፈጠረ ነው። አላህ አዘ ወጀል ልቦች የሚያመልኩት በፍቅር የሚመለክ ጌታ ነው። አላህ በማላቅ የሚመለክ ጌታ ነው። በታላቅነቱ የሚመለክ ጌታ ነው። ራሳችንም በማስተናነስ የምናመልከው ጌታ ነው። ዒባዳ ሁለት ነገሮችን ካልያዘች ተቀባይነት የላትም፣ እንደ ዑለማዎቹ። አንደኛው ጋየቱን ሁብ ነው፣ የመጨረሻ ሁብ ሲኖር ነው። ሁለተኛው ጋየቱን ሁጡዕ ነው፣ የመጨረሻ መተናነስ መኖር ነው። ሁለት ነገሮችን ማሟላት አለበት። ዒባዳ ዒባዳ ለመባል ካልሆነ ተቀባይነት አይኖረውም ይላሉ። ለምሳሌ አንድ ሰው ያለ ፍቅር ያለ ውዴታ፣ ተገዶ መሳሪያ ተደግኖበት የሆነን አካል ስገድለት ተብሎ እንዲተናነስ ቢደረግ ዒባዳ ይባላል? አይባልም፣ አደለም። በፍላጎቱ ሳይሆን ተገዶ ስለሆነ ማለት ነው ፍቅርም

ለሆነ ጥቅም ሲባል ነው ማለት፣ እሱን በመውደድ በምናገኘው ነገር ስንለው ያችን ያቺ ነገር ስትቋረጥብን እንጠላዋለን፣ ያለን ወይም ደግሞ ግንኙነታችን ይራራል። አላህ ስብሐነሁ ወተዓላ በቁርአኑ ላይ እሱን መውደድ ግዴታ መሆኑን በተለያየ መልኩ ገልጾልናል። በመልእክተኞችም ገልጾልናል። በተፈጥሯችንም ያ ስሜት ውስጣችን እንዳለ አይተናል። አቅላችንንም በደንብ ብናሰራው

ሚን ኒዕመት አንዲትም ጸጋ ብትሆን እናንተ ላይ ያለች ጸጋ ከአላህ ነች ይላል አላህ ስ የሰበሰባችሁት ገንዘብ እንኳ የእኔ ነው ነው የሚለው አላህ። ወአቱሁም ሚማል ላሂ ለዚ አታኩም እኮ ነው የሚለው አላህ። ከአላህ የሆነውን ገንዘብ እኔ የሰጠኋችሁን ስጧቸው ነው የሚለው ለመሳኪኖቹ ዘካ አውጡ ሲል ማለት ነው። የአላህ ነው፣ ሁሉም ኒዕማ የሱ ነው።

የማንበር ነው ክፍት ያኔ። ያ አላህ እስትጃባው ደግሞ የዛኔ ነው የሚመጣው። የሚገርማችሁ አንድ ወንድም ምን አለኝ፣ ሁለት እቃዎች ጠፉብኛል፣ ዶክመንቶች። አንዱ ዶክመንት በጣም ወሳኝ ነው። ከዛ ያ አላህ አልኩህ አለ። ብቻዬን አወራለሁ ከጀሊሉ ጋር፣ ያ አላህ ጌታዬ እንዴት እንደው እንደው እንዴት እንዴት ይጠፋብኛል? ዶንተኝ አንተን ይዤ አንተ ጌታ የሆነ ንብረት ይጠፋል እያለ ብቻውን ያወራል ሰውየው። የራሱን ይህ ወንድም የራሱን ኤክስፔሪያንስ ነው የሚነግረኝ። በጣም ተች ስላደረገኝ ነው ማጫወታችሁ። ምክንያቱም ይህንን ዶክመንት ለማግኘት በጣም ከባድ ነው፣ ለሱ በጣም ከባድ ነው፣ ሊትራሊ አይቻልም ማለት እንችላለን። አላህ ብቻ ነው መፍትሄው። በዛ ሰዓት ወላሂ ምን አለ መሰላችሁ? ልክ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም አላህ በባሪያው ላይ እናት ለልጇ ከምታዝነው የበለጠ ያዝናል ብለው አዳ፣ አዛኝ ነው ብለው አዳ። እኔ ሕፃን ልጅ ለእናት ከሚቀልጠው በላይ አላህ ላይ ቀለጥኳለ። በቃ ያ ረብ አልችልም፣ በቃ አልችልም፣ አገላለሱ የግድ መገኘት አለበት። ጌታ ያለ ያው አለ። የሚቀጥለው ግን ስልክ ተደውለለት፣ እዚህ ቦታ ጥላሃል ውሰድ ዘድ ተብሎ እዚህ ቦታ ይህን ዶክመንት ጥላሃል ውሰድ ተባልኳል። አልሐምዱሊላ በቃ የኛው ዶክመንት ከተገኘ ያኛውን በዚህኛው አድርጌ እንደዚያህን አወጣዋለሁ አልኳል። እነዚያ አልደወሉም ማለት ያኛው እንደጠፋ ነው አለ። ምክንያቱም አሁን የራ ነው በቃ ሂድ አንተ እንደተባልኩ አይነት ነው የተሰማኛል። ገባቻል ኦኬ። አሁን ካልኩሌት ማድረግ ጀመርክ እንደ አድርጌ እንደዚህ ምናምን ስለዚህ ሂድ ያን ዶክመንት እስካሁን አላገኘሁትም አላወጣሁትም። ሁለተኛው ማለት ነው ገባቻለ